ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 25 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎጃም ጎንደርና ወሎ ቀጠናዎች እየተደረገ ያለው ውጊያ ተጠናክሮ እንደቀጠለ ነው። ዝርዝሩን ይዘናል። የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት እንዳያመሩ ተሰግቷል ሲል ፓርቲው አስታውቋል። ኤርትራ ሉዓላዊነቴን የሚዳፈሩ ስድብና ዛቻ የተቀላቀለባቸው ንግግሮች በብልጽግና በኩል እየተደረጉብኝ ነው ብላለች። ውጥረቱ ተባብሷል።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 በጎጃም፣ ጎንደር እና ወሎ ቀጠናዎች እየተደረገ ያለው ውጊያ ተጠናክሮ እንደቀጠለ ነው። በጎንደር፣ ጎጃም እና ወሎ ቀጠናዎች በአገዛዙ በኩል ከፍተኛ ኪሳራ ያደረሱ ፋኖን ለድል ያበቁ ውጊያዎች መካሄዳቸው ታውቋል። በምስራቅ ጎጃም ዞን ማቻከል ወረዳ ሁለት ሻለቃ መሪዎች በእጅ የተያዙ ሲሆን ኮማንደር በላይና የተባለ የአድማ ብተና አዛዥም ከነአጃቢዎቹ ተገድለዋል። ፈለገ ብርሃን ከተማ ላይ ደግሞ አገዛዙ የሚተማመንበት የቃይ መሀንዲስ መሪ የሆነ መቶ አለቃ ካሳይን ጨምሮ በርካታ ወታደራዊ አመራሮቹ ተደምስሰዋል። አዴት ዙሪያ እንዲሁ ሁለት ሻለቃ መሪዎች እርምጃ እንደተወሰደባቸው አርበኛ አስረስ ማረ ገልጸዋል። በአጠቃላይ ለአምስት ተከታታይ ቀናት በተደረገ ውጊያ ከአስር በላይ የአገዛዙ ሰራዊት መስመራዊ መኮንኖች ከጥቅም ውጪ ተደርገዋል ብለዋል። ብልጽግና በመከላከያ ተስፋ የቆረጠ ይመስላል። አስረስ እነኚህ ደቡብ ወሎ ለጋምቦ ላይ የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን ፋኖን እንዲዋጉልኝ አስመረኳቸው ያላቸው ሚሊሻዎች ናቸው ሲል ገልጸዋል። ከነፍስ ወከፍ መሳሪያ እስከ ሮኬት ከዙ 23 እስከ ጀትና ድሮን ታጥቆ ፋኖን ያልቻለው አገዛዝ ምስኪን አርሶ አደሮችን ከልጆቻቸው ጋር ለመውጋት ያደረገውንና የሚያደርገውን ጥረት በጥበብ እናከሽፏለን ብለዋል። በተመሳሳይ የአፋጎ አንደኛ ክፍለ ጦር በባህር ዳር አቅራቢያ ባሉ ከተሞች ከባድ ውጊያ ማድረጉን የክፍለ ጦሩ ቃል አቀባይ ፋኑ ሀብታሙ የሱፍ ለሮሃ ተናግረዋል። በዚህ ቀጠና በትናንትና እለት ለአስር ሰዓታት የቆየ ውጊያ መደረጉንም ገልጸዋል። እንግዲህ በአዴት ሀና እና ከዴንሳ ባታ እስከ ሮብ ገበያ ድረስ ጠላት ድባቅ ተመትቷል። እንግዲህ በዛሬው እለት የሻለቃ አንሙት ያዛቸው ብርጌድ መብረቁ ሻለቃ እና ሰንጥቅ ሻለቃ እንዲሁም የጣና ወርቅ ብርጌድ ቅንባባ ሻለቃ በጥምረት በዛሬው እለት ሮብ ገበያ ላይ ከጠዋቱ አስራ ሁለት ሰዓት ጀምሮ ለአስር ሰዓት ያክል እልህ አስጨራሽ ከባድ ውጊያ በማድረግ ጠላት ላይ ከፍተኛ ድምሰሳ ማድረግ የተቻለ ሲሆን ታላቅ ጀብድ ፈጽመዋል። የሻለቃን ውጃዛቸው ብርጌድ በተጨማሪ ከአግታ በመነሳት የበላይ ዘለቀ ሻለቃ ጠላትን ከጋዱላ እያባረሩ አዴት ሀና ድረስ አስገብተውታል። እንግዲህ በዛሬው አውደ ውጊያ አራት የተማረኩ መሳሪያዎች አሉ። እንግዲህ ከነዚህ መካከል አራት ክላሽ፣ ሰባት መቶ ሀያ የክላሽ ተተኳሽ እና ሶስት የወገብ ትጥቅ እንዲሁም የጠላት ኃይል ሶስት በአካል የተማረከ ሲሆን እንግዲህ በዛሬው አውደ ውጊያ ከመቶ በላይ የጠላት ኃይል የተደመሰሰ ሲሆን በርካታዎችን ቁስለኛ በማድረግ የተቻለ ሲሆን አስክሬን ለማንሳት ጠላት በዙ ሀያ ሶስት እና በሞርተር በድሽቃ በተደጋጋሚ ሲደበድብ የዋለ ሲሆን ፋኖ ታላቅ ጀብድ ሰርተው በውጤት ተንበሽብሸዋል። እንግዲህ እንደ አንደኛ ክፍል ሮል ሌላኛው የባህር ዳር ብርጌድ ሲሆን በዛሬው ዕለት የአንዳሳ ሚሊሻ በመጠርነፍ እና በማስተባበር የነበረ አቶ ብርሃን አሰፋ ላይ ቁሳዊ ጉዳት ማድረስ የተቻለ ሲሆን የብርሃን አጃቢ መንገው የተባለ እስከ ወዲያኛው ተሸኝቷል። በዛሬው ዕለትም የባህር ዳር ብርጌድ ሰባታሚ ድረስ ሰርገው በመግባት አፈንፍነው አብርሃም አያለው የተባለ ቀንደኛ ሚሊሻ አንገቱን አንቋወጥ ተውታል። አንዳሳ ቀበሌ ላይ በመንቀሳቀስ የነበረውን የጠላት ኃይል በደፈጣ በማሸማቀቅ እቅዱን ማክሸፍ ተችሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ እዝ በላስታ ጀኔራል አሳምነው ጽጌ ኮር ስር የሚገኘው ዋግ ሹም አድማሱ ብርጌድ የአርቢትን ምሽግ በመስበር አገዛዙን ሙትና ቁስለኛ አድርገውታል። በዋግምራ ዞን ደሃና ወረዳ አምደ ወርቅ ከተማ አቶ ያለው ወዳጄ የወረዳው ፖሊስ ጽሕፈት ቤት ኃላፊ ኮማንደር አበጃ አሰፋና የሚሊሻ ጽሕፈት ቤት ኃላፊው ሳጅን አማረ ደሳለኝ ያስተባበሩት የደሃና ወረዳ አገኘው ሸንጎ ሚሊሻው የተሳተፉበት አውደ ውጊያ ተካሂዷል። ሆኖም በዚህ ውጊያ ዋግሹም አድማሱ ብርጌድ ሻለቃ አንድ አስፋው ሻለቃ አርቢት ከምትባል ቦታ ሰኔ 23 2017 ዓ ም ከንጋቱ 11 ሰዓት ተኩል እስከ ቀኑ 8 ሰዓት ከሩብ በወሰደው አውደ ውጊያ አርቢት የሚገኘውን ምሽግ መስበር ችሏል። እንዲሁም ቁሳዊና ሰብአዊ ኪሳራ በአገዛዙ ጦር ላይ የደረሰ ሲሆን፣ ወረዳው ከሚያስተዳድሯቸው 33 ቀበሌዎች 13ቱን ቀበሌዎች ነፃ ቀጠና በማድረግ ተቆጣጥረዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ድል ተቀናጅቷል። የጎንደር የበጋሻው ክፍለ ጦር አካል የሆኑት ይታየውና አጽናፉ ብርጌድ ሰኔ 23 2017 ዓ ም ከቀኑ 10 ሰዓት የተጀመረው አውደ ውጊያ እስከ ሌሊቱ ሰባት ሰዓት ሲቀጥል አገዛዙን አይቀጡ ቅጣት በመቅጣት ገደብዬ ከተማን ለቆ አውድዬ ተራራ ላይ እንዲቀመጥ አድርገዋል። በውጊያው ከ8 በላይ የአገዛዙ ጦር ሲደመሰስ ከ13 በላይ የሚሆን ቆስሏል። አብዛኛው የአገዛዙ ኃይልም ጨለማውን በመጠቀም የያዘውን ይዞ ከገደብዬ ከተማ እንደጠፋ ተጠቁመዋል። የትግራይ ክልል ታጣቂዎች ወደ እርስ በእርስ ግጭት እንዳያመሩ ተሰክቷል ሲል እናት ፓርቲ አስታወቀ። የዋት ክፍፍልን ተከትሎ ለሁለት የተከፈሉት የትግራይ ክልል ታጣቂዎች እርስ በርስ ግጭት ሊያመሩ ነው የሚል ከፍተኛ ስጋት መፈጠሩን በትግራይ ተቃዋሚነት የሚንቀሳቀሰው ሳልሳይ ወያነ ትግራይ አሳስበዋል። ሊፈጠር የሚችለውን ቀውስ ለማስቀረት በትግራይ ሁሉን አካታች ብሔራዊ ውይይት እንዲደረግ ፓርቲው ጥሪ አቅርበዋል። የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 2017 ዓም ለአንዱ የህዋት ክንፍ ያጋደለ የተባለለትን አቋም መግለጫ በማንጸባረቃቸው በትግራይ ኃይሎች መካከል መከፋፈሎች መፈጠራቸው ይነሳል። ይህ ደግሞ የትግራይ ኃይሎች ከፍተኛ አዛዦች ያሉበት ሌላ ታጣቂ ኃይል እንዲፈጠር ምክንያት መሆኑ ተነግሯል። በአፋርና ትግራይ አዋሳኝ አካባቢዎች ለወራት የቆየው ይህ አዲስ ኃይል ወደ ትግራይ ክልል መንቀሳቀሱን መረጃዎች ያመለክታሉ። አዲሱ ኃይል እዚያው ትግራይ ከሚገኘው ነባሩ ኃይል የእርስ በርስ ግጭት እንዳይገጥም የሚል ስጋት በበርካታዎች ዘንድ ተፈጥሯል ሲል የጀርመን ድምጽ ዘግበዋል። ይህ እንዲህ እንዳለ በዛሬ ሁለት ራሳቸውን ትግራይ መከላከያ ሰራዊት ቲዲኤፍ እና የትግራይ ሰላም ኃይል ቲፒፍ ብለው በሚጠሩት መካከል በራያ ወጅራት አካባቢ ልዩ ስሙ አላሳ በተባለ ቦታ በሞርተርና እየተታኮሱ እንደሚገኙ የደረሰው መረጃ ያመለክታል። በትግራይ ክልል የሚንቀሳቀሰው ሳልሳዊ ወያኔ ፓርቲ በህዋት ታጣቂዎች መካከል የተፈጠረው መከፋፈል ወደ ግጭት ሊገቡ እንደሚችሉ ዛ ዛሬ በወጣው መግለጫ አስጠንቅቆ ነበር። በአፋር ክልል የተቋቋመውና የትግራይ የሰላም ኃይል በሚል የሚጠራው ይታጣቂ ቡድን እንደሚለው ዋነኛ ዓላማው የትግራይን ህዝብ ካምባገነናዊው የህወሓት አገዛዝ በማላቀቅ ፖለቲካዊ ነጻነትን ማስፈን ነው። ቡድኑን ከመሰረቱት አንዱ የሆነው ሸዊት ቢተው በላይ የእኛ ተልእኮ ህዋትንና የትግራይን ህዝብ አግተው የያዙትን አጋሮቹን ማስወገድ ነው ማለቱን ጋታ ፋክስ ዘግበዋል። ይህ ቡድን ከፌዴራል መንግስቱ የሎጂስቲክስ እና የገንዘብ ድጋፍ እንደሚያገኝ በስፋት የሚነገር ቢሆንም በይፋ ግን እስካሁን አልተረጋገጠም። ባለፉት ወራት በአፋር ክልል ውስጥ ሲንቀሳቀሱ እንደነበር የተገለጸው ይህ ታጣቂ ቡድን አሁን ግን ወደ ትግራይ ክልል ዘልቆ መግባቱን ዘገባው አስረድተዋል። ቡድኑ ለወራት ያህል በመደራጀት እና በስልጠና በአፋር ውስጥ መቆየቱን ገልጾ ይህንን ምዕራፍ ማጠናቀቁ አላማውን ለማሳካት ወደ ትግራይ ክልል እንደገባ ይፋ አድርጓል። በዚህ ጉዳይ ላይ የትግራይ መከላከያ ኃይል ቲዲኤፍ ከፍተኛ ወታደራዊ አመራሮች ዝምታን መርጠው የቆዩ ቢሆንም አሁን ግን በታጣቂው ኃይል ላይ እርምጃ እንዲወሰድበት በግልጽ መናገር መጀመራቸውን ዘገባው ያስረዳል። ይህ ደግሞ ጉዳዩ አሳሳቢ የሆነ መሄዱን የሚያመለክት ሲሆን በቀጣይ ትግራይ ክልል ውስጥ ያለውን የፖለቲካና የጸጥታ ሁኔታ ሊያወሳስበው ይችላል። ይህን ታጣቂ ቡድን የአብይ አህመድ መንግስት እንደሚደግፈው ይነገራል። ኤርትራ፣ ሉዓላዊነቴን የሚዳፈሩ ስድብና ዛቻ የተቀላቀለባቸው ንግግሮች በብልጽግና በኩል እየተደረጉብኝ ነው አለች። የኤርትራ ውጭ ጉዳይ ሚኒስትር ትናንት ባወጣው ጽሑፍ የኢትዮጵያ ብልጽግና ፓርቲ በሀገር ውስጥ ችግሮች በመዘፈቁ ምክንያት ከዚህ ለመሸሽ የኤርትራን ስም በውሸትና በወንጀላ ለማጥፋት እየሞከረ ነው ሲል ከሷል ሚኒስትሩ። ብልጽግና ፓርቲ የተባበሩት መንግስታት ድርጅትን ጨምሮ ለተለያዩ ዓለም አቀፍ አካላት ኤርትራን የሚወነጅሉ ደብዳቤዎችን እየላከ መሆኑን ገልጿል። ይህ ስልት አዲስ አይደለም ያለው የኤርትራ ውጭ ጉዳይ ሚኒስትር ይህን መሰል ስልት አዲስ ክስተት አለመሆኑን አስታውሷል። ቀደም ሲል በኢትዮጵያና ኤርትራ ጦርነት ወቅት የነበሩ የኢትዮጵያ ጦር ኃይል አዛዦችም ተመሳሳይ ስልት መጠቀማቸውን በመጥቀስ የውስጥ ችግርን ለመሸፈን ሲሞከር የሚታይ የተለመደ አካሄድ መሆኑን አመልክቷል። ጽሑፉ ባለፉት ሁለት ዓመታት ብልጽግና ፓርቲ በፈቃደኝነትም ሆነ በግዴታ የባህር በርስ ለማግኘት ሲናገር መቆየቱን ጠቅሷል። ሚኒስትሩ እነዚህ ንግግሮችን ኤርትራ ሉዓላዊነት የሚዳፈሩና ስድብና ዛቸው የተቀላቀለባቸው ቢሆኑም ዝምታን መምረጣችንን ሁሉም ያውቃል በማለት ኤርትራ ለንግግሮቹ ምላሽ ባለመስጠቷ ላይ አጽንኦት ሰጥቷል። የኤርትራ ውጭ ጉዳይ ሚኒስትር አክለውም ከታሪክ እንደምንረዳው የኢትዮጵያ መንግስታት ውስጣዊ ችግሮቻቸውን ፍትሐዊ በሆነ መንገድ ከመፍታት ይልቅ ኤርትራን ለመወንጀል ይሞክራሉ በማለት ኤርትራ በዓለም ካርታ ላይ ከሰፈረውና በድንበር ኮሚሽን ከተረጋገጠላት መሬት ውጪ የወረረችው ቦታ እንደሌለ አስረድተዋል። ከፕሪቶሪያ ስምምነት በኋላ ኤርትራ በሰሜናዊ ኢትዮጵያ የተፈጠረውን ሰላም ለማደፍረስ እየጣረች ስለሆኑ የሚወራውን ፍጹም ውሸት ነው ያለው ጽሑፉ ኤርትራ ጣልቃ ገብነትን የምትቃወምና ሁሉም አካላት ዘላቂ መፍትሄ እንዲያመጡ የምታምን መሆኑን አስታውቋል። በመጨረሻም የኤርትራ ውጭ ጉዳይ ሚኒስትር ኢትዮጵያ የውጭ ችግሮቿን ከመደበቅ ይልቅ ጉዳዩ ከቁጥጥር ውጭ ከመውጣቱ በፊት ሰላምና ትብብር ማምጣት እንደሚገባት አሳስቧል። ትልቁ ድል በጦርነት ከማሸነፍ ይልቅ ሰላምን መፍጠር ነው በማለት መልእክቱን አጠቃሏል። የኦነግ ታጣቂዎች በአዲስ አበባ ዙሪያ ወረዳዎች ዘጠኝ የመንግስት ባለስልጣናትን አፍነው መውሰዳቸው ተነገረ። የኦሮሞ ነጻነት ግንባር ታጣቂዎች ባለፉት ሶስት ወራት ውስጥ በአዲስ አበባ ዙሪያ በሚገኙ የተለያዩ ከተሞች ዘጠኝ የመንግስት ባለስልጣናትን አፍነው መውሰዳቸው ተሰምተዋል። ታጣቂዎቹ የመንግስት ባለስልጣናትን አፍነው የወሰዱት በአዲስ አበባ ዙሪያ ባሉት ቡራዩ፣ ሱሉልታ፣ ሰበታና ጫንጮ አካባቢዎች እንደሆነ መረጃዎች ጠቁመዋል። ከዚሁ ጋር ተያይዞ የኦነግ ሰራዊት አመራር የነበረው ጃልሰኝ ለመንግስት እጅ ከሰጠ በኋላ ዘመቻ ጽናት የሚል ወታደራዊ ዘመቻ በኦነግ መታወጁ የሚታወስ ሲሆን የቡድኑ ታጣ ዎች በአዲስ አበባ ዙሪያ በሚገኙ የተለያዩ ከተሞች እንዲሁም በኦሮሚያ ክልል ከመንግስት ኃይሎች ጋር ጦርነት በማድረግ ላይ ይገኛሉ። የመንግስት ባለስልጣናት ከቡራዩ ሱሉልታ፣ ሰበታ እና ጫንጮ አካባቢዎች በኦነግ ታጣቂዎች ታፍነው የተወሰዱት ቡድኑ ዘመቻ ጽናትን ካወጀበት ጊዜ አንስቶ እንደሆነ መረጃውን ለዞብል ፖስት ያጋሩት ምንጫችን አያይዘው ገልጸዋል። የመረጃ ምንጮች አክለውም በአዲስ አበባ ዙሪያ በሚገኙ ከተሞች አመራር የነበሩት ዘጠኙ የወረዳ ባለስልጣናት ታፍነው የተወሰዱት በተለያዩ ጊዜያት እንደሆነና ከተወሰዱበት ጊዜ አንስቶ እስካሁን ድረስ ያሉበት ቦታ እንደማይታወቅ ተዘግበዋል። መረጃውን ያጋሩት ምንጮች በኦነግ ታጣቂዎች ታፍነው የተወሰዱት ባለስልጣናት በሕይወት ይኑሩ ወይም አይኑሩ የምናውቀው ነገር የለም ሲሉ ባለስልጣናቱ ታፍነው ከተወሰዱበት ጊዜ አንስቶ ያለውን ሁኔታ አያይዘው አስረድተዋል። ከዚሁ ጋር ተያይዞ ባለፉት ሁለት ዓመታት በኦሮሚያ ክልል ከ253 በላይ የወረዳ ባለስልጣናት በኦነግ ታጣቂዎች ታፍነው መወሰዳቸውንና አብዛኛዎቹ ደብዛቸው መጥፋቱ ተሰምቷል። ዘገባው የዞብል ፖስት ነው። አሜሪካ ለዩክሬን የምታደርገውን የተወሰነ የጦር መሳሪያ ድጋፍ ማቋረጧን አስታወቀች። ሩሲያ በዩክሬን ላይ የምትፈጽመው ጥቃት እየተባባሰ በመጣበት በአሁኑ ወቅት አሜሪካ ለኬቭ የምትሰጠውን የተወሰነ የጦር መሳሪያ ማቆሟን ዋይት ሀውስ አስታውቀዋል። የዋይት ሀውስ ቃል አቀባይ ና ኬሊ ማክሰኞ እለት እንዳስታወቁት ውሳኔው ላይ የተደረሰው የመከላከያ ሚኒስትር አሜሪካ ለሌሎች ሀገራት የምታደርገውን ወታደራዊ ድጋፍ መገምገሙን ተከትሎ የአሜሪካን ጥቅም ለማስቀደም ነው ብለዋል። ሩሲያ ዩክሬን ላይ እንደ ኢሮፓውያን አቆጣጠር የካቲት 2022 ሙሉ ጥቃት ከከፈተችበት ጊዜ አንስቶ አሜሪካ በ10 ቢሊዮን ዶላሮች የሚገመቱ ወታደራዊ ድጋፎችን ስትሰጥ የቆየች ሲሆን የትራምፕ አስተዳደር የአሜሪካ ክምችት በጣም አነስተኛ ነው ሲል ቅሬታውን ማሰማት ጀምሮ ነበር። የዩክሬን መንግስት በዚህ መግለጫ ላይ ሰጠው አስተያየት የለም። የአሜሪካ ባለስልጣናት የትኞቹ መሳሪያዎች ወደ ዩክሬን እንዳይጓጓዙ እንደተደረጉ ያሉት ነገር የለም። የሮይተርስ የዜና ወኪል እንደዘገበው የአየር መከላከያ ሚሳይሎች እና አነጣጥረው ኢላማቸውን የሚመቱ ተተኳሾች ክምችታቸው ከቀነሱ መሳሪያዎች መካከል ይገኙበታል። የአሜሪካ የመከላከያ ሚኒስቴር ውስጥ ከፍተኛ ኃላፊ የሆኑት ኤልብሪጅ ኮልቢ የመከላከያ ሚኒስቴር ለዩክሬን የሚያደርገውን ወታደራዊ እርዳታ ለመቀጠል ለፕሬዝዳንቱ ጠንካራ አማራጮች መስጠቱን ቀጥሏል ብለዋል። ኮልቢ አክለው ሚኒስትሩ ይህንን ዓላማውን ከግብ ለማድረስ አካሄዱን በጥብቅ እየፈተሸና እያስተካከለ ሲሆን በተጨማሪም የአሜሪካ ኃይሎች ለሌሎች መከላከሎች ቅድሚያ ሰጥተው ዝግጁ የሚሆንበትን በማስጠበቅ ላይ ነው ብለዋል። የአሜሪካ ባለስልጣናት እርምጃው የተወሰደው የአሜሪካ ወታደራዊ መሳሪያዎች ክምችት በጣም እየቀነሱ መምጣታቸውን ተከትሎ መሆኑን የቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ዘግበዋል።